በኢፌድሪ መከላከያ ሰራዊት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለዘጠነኛ ዙሪያ ሰለጠናቸውን አዲስ ምልምል ሰልጣኞች ባስመረቀበት ወቅት የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጄኔራል በላይ ስዩም ሀገር ታፍራና ተጠብቃ የምትኖረው የሀገር ነጻነት ዋጋ የሚረዳ የሰለጠነ ሰራዊት ሲኖር መሆኑን ተናግረዋል። የሀገር መከላከያ ሰራዊት በተለይ የሀገር ልማት ጸር የሆኑ አካላትን በመደምሰስ አኩሪ ድል ሲያስመዘግብ ቆይተዋል፣ ያሉት ኃላፊው ሰራዊቱ በውጭና በሀገር ውስጥ የሚገኙ ጽንፈኞችን በመዋጋት ሀገርና ህዝብን በመታደግ ላይ ይገኛል ብለዋል። እንደ ተቋም በጠንካራ መሰረት ላይ ለመገንባት መጠነ ሰፊ ፕሮፌሽናል ሰራዊት ግንባታ ሪፎርም ስራዎች እየሰራን፣ ጎን ለጎን ህዝብና መንግስት የሰጠንን ተልዕኮ በአኩሪ ተጋድሎ በመወጣት ላይ ስንሆን፣ ከዚህም አንጻር ከውጭና ከሀገር ውስጥ ጽንፈኛና አሸባሪ ኃይሎች በመዋጋት ህልማቸው እንዳይሳካ በማድረግ የሀገራችንን እና የህዝባችን በመታደግ ላይ እንገኛለን። የዕለቱ ተመራቂ ምልምል ወታደሮችም በሚመደቡበት የሰራዊቱ ክፍሎች የሚጠበቅባቸውን ኃላፊነት በላቀ ሀገራዊ ስሜት እንዲወጡ የስራ መመሪያ ተሰጥቷል። የስልጠናችሁ ቆይታ መሰረታዊ ውትድርና ስልጠና ያገኛችሁትን ወታደራዊ ሳይንስና ጥበብ እንዲሁም እውቀት ችሎታና ክህሎት በመጠቀም በምትመደቡበት የሰራዊታችን ክፍሎች ተልዕኮ አፈጻጸም ብቃት ለማሳደግ ረገድ ከፍተኛ ኃላፊነት እንደሚጠበቅባችሁ አውቃችሁ በታላቅ ሀገራዊ ስሜት እንቅስቃሴ እንድታደርጉ አደራላለሁ። ማሰልጠኛ ትምህርት ቤቱ ግዳጃቸውን በብቃት የሚፈጽሙ የሰራዊት አባላትን እያፈራ የሚገኝ ጠንካራ ማሰልጠኛ ተቋም መሆኑን የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ተርፋሳ ተናግረዋል። ማሰልጠኛ ትምህርት ቤቱ በሚያስመርቃቸው ወጣት ኃይል በነባሩ ሰራዊት ሞራል ላይ የራሱን አዋህደው አኩሪ ገድል ሰርቷል፣ እየሰራም ይገኛል። በዚህ ረገድ የኮንቲንጀንት ማሰልጠኛ ትምህርት ቤት ሰልጣኞችን በብቃት በመገንባት የመዋጋት አቅማቸውን በማሳደግ አገራቸውን እንዲወዱና ተቋማቸው የሚሰጣቸውን ግዳጅ በታማኝነትና በጀግንነት በጽናት እንዲፈጽሙ ከፍተኛ ጥረት አድርጓል። ተመራቂዎቹ ልዩ ልዩ የሙያ ትምህርቶችንና የተግባር ስልጠናዎችን በተሳካ ሁኔታ ያጠናቀቁ መሆናቸውም ተገልጿል። በአጠቃላይ የዛሬ ተመራቂዎች መደበኛ ወታደር ብቻ ሳይሆኑ ከሰርቲፊኬት እስከ መጀመሪያ ድግሪ የተለያዩ ሙያ የሰለጠኑና ሙያተኛ የሆኑ ዝግጅትና የምረቃ ዝግጅትን ጨምሮ በድምሩ ለ658 ሰዓት ስልጠና የወሰዱ በመመረቂያ መስፈርቱ መሰረት መያዝ የሚገባቸው ብቃት በእውቀት፣ በክህሎት፣ በችሎታና በአስተሳሰብ የተሻለ ደረጃ በመድረስ ለዛሬ ምረቃ የበቁ ናቸው። የእለቱ ተመራቂ መልመል ወታደሮች በቀጣይ የሚሰጣቸውን ግዳጅ በብቃት ለመፈጸም ዝግጁ መሆናቸውን የገለጹት ስልጠናው ጥሩ ነው፣ በጣም አሪፍ ነው። ብዙ ነገር ተምረናል እና ወደፊትም ደግሞ በተማርነው መሰረት ሀገራችንና ህዝባችን እናገለግላለን። በአንድነት ኢትዮጵያን ለመጠበቅ ብዙ ኃላፊነት እንደምሰማን ነው ብዙ ከዚህ በፊት ብዙ ያላደረገው ነገር ለኢትዮጵያ ብዙ ነገር አላደረግንም። አሁን ግን ብዙ ነገር ለማድረግ ዝግጅነት ሞራልም ይሰማናል። በለቱ የተመረቁ ምልምል ወታደሮች ለህገ መንግስቱ ተገዢ በመሆን የሀገርና ህዝብ አደራን ለመጠበቅ ቃለ መሐላ ፈጽመዋል።